ሰላምአሌኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የዚህ አይነት ቤተሰቦች እንዴት ናችሁለኝ? ዳህና ናችሁ ወይ? አልሐምዱሊላ እኔ በጣም ዳህና ነኝ። እናንተ እንዴት ናችሁ? ጤነት አፍያ፣ ሁሉ ሰላም ከኔጋ፣ ሁሉ ሰላም። ዩቱብ ቻናሌን ላይክ እና ሰብስክራይብ ሼር እያረጋችሁ ስለምታበረታቱኝ ምስጋና ከልብ ነው። ጀዛኩምላሁ ኸይራ። ዛሬ ሙሉ አልባሳት ነው ማሳያችሁ። እንሻላ ይሄን አልባሳት ከወደዳችሁት ላይክ እና ሰብስክራይብ ሽር እያደረጋችሁ አበረታቶኝ፣ እንዲሁም ደግሞ ይሄንን አልባሳት ያዘዘችኝን እህቴን በጣም አመስግኑልኝ። ወላሂ ከከፈለችኝ ብር ሌላ ለእኔ የአንገት ሐብል ማስታወሻ ግዥ ብላ ሰታኛለች እና ሰዓት አነሰኝ፣ በጣም መሸብኝ። ሀርቡ ሂጅ ነበር እና ከዛም በቃ መብራት ሄደ ምናምን ወርቅ ቤት ሲሄድ ደግሞ ምንም በቃ ሌባ ነው የሚበዛው በዛን ሰዓት እንጂ ምንም ማድረግ አልቻልኩም። እና ስጦታዋን በጣም አክብሬ ተቀብያለሁኝ ያለሁኝ። እውነት ለመናገር እኔ መስጠት ነው የሚያስደስተኝ። መስጠት እዚህ ምድር ላይ ምን ያስደስትሻል ብላችሁ ካላችሁም ወላሂ መስጠት በጣም ያስደስተኛል። መቀበል ደግሞ በጣም ያስከፋኛል። እና ያው ማለት የምፈልገው ነገር መስጠት በጣም ያስደስተኛል። መቀበል ግን አልወድም ግን። እህቴ ላረግሽልኝ ነገር በጣም አመሰግናለሁኝ። እንግዲህ አታቀኝም፣ አላቀትም በአንድ ጊዜ ብቻ እንደዚህ የሰው ልጅ ማሰብ ወላሂ ቃላት ያጥረኛል። እጅጉን በጣም አመሰግናለሁ። ከበሬልኝ፣ ማለት ነው እምፈልገው ወላሂ እኔ ምንም ባታደርጉልኝ ነው ደስ የሚለኝ ማለት፣ ከደከምኩበት ውጭ ምንም አልፈልግም። ግን እህቴ እነዛ እንትን ስትልብኝ በጣም አመሰግንሻለሁ በጥቅሉ እና እንደዚህ ማሻላህ ተባረክ ራህማን የሆነ አልባሳቶች አሉ። እነዚህ አልባሳቶች ሽፎን ነበረ፣ ለሁሉም አንድ አይነት አዝዥ ነበረው። ሊያኪን ሽፎኑ እንዳልሆነ ሆኖ ሲመጣለኝ፣ በራሴ ምርጫ ማለት በራሴ ምርጫ ቆንጆ ቆንጆ ነገር ብላኛለች። እኔም ደግሞ ቆንጆ ቆንጆ ነገር አድርግ ይላታል። በጣም ምርጥ የሆኑ ነገሮችን አድርግ ያለው። ከወደዳችሁ ላይ ካርጉ በድጋሚ ማለት ዝቸ እህቴ አልባሳትና ስልክ ነው እንግዲች ያለው። ሁሉንም እስከ መጨረሻው ድረስ ተከታተሉኝ። 61550 ብር የፈጀ ነው። አጠቃላይ ድምሩ 61550 ብር የፈጀ ነው። ምጀምርላችሁ ከጫማዎቹ ነው። እዚህ ጋር እንደምታዋቸው እንግዲች ስንት ጫማዎች አሉ መሰላችሁ? ስድስት ጫማዎች አሉ። እነዚህ ስድስት ጫማዎች ደግሞ ለአምስት አመት፣ ለሰባት አመት እና ለህቷ ለቤተሰቡ በቃ በአላሁን ፊታችን ላይ የሚመስለኝ መሰለኝ ይመስለኛል፣ ነው ለእሱ የሚሆን ነው። እና በጣም በቃ ደስ የሚል የሚወደድ ነገር የሚያስመሰግን ነገር ነው አድርግ ያለው ብዬ ያሰብኩት እንግዲህ። ደግሞ ቤተሰብ ሲያየው የሚለውን ደግሞ እቀበላለሁ ማለት ነው። ሶ እዚህ ጋር አርባ አንድ ቁጥር ጫማ አለች። በጣም ቆንጂ ማሻአላህ ተባረክ ረህማን የሆነ ጫማ ነው። ይሄንን የገዛሁላት ላት 3000 ብር ነው። ይሄን የገዛሁላት 3000 ብር ነው። ዕቃነቱ ንዩት ማሻአላ ተባረክ ረህማን የሆነ ነው። የዚህ ዋጋ 3000 ብር ነው ማለት ነው። የዚህ ቁጥር አርባ ቁጥር ነው። ዕቃነቱ በጣም ማሻአላ ተባረክ ረህማን የሆነ ጽድት ያለ ጫማ ይሄን 3000 ብር ብቻ ምን አለፋችሁ ሶስቱ ጫማዎች በ3000 ብር ሂሳብ 9000 ብር ነው የተገዙት። ይሄም በጣም አንደኛ የሆነ ዕቃ ነው። ከዚህ ቀደም ገዝቼዋለሁ። ይሄም እንደዛው በጣም ይለያል። ሁለቱ አርባ ሁለት አርባ ሁለት ቁጥር ናቸው እንደምታዩት ማሻአላ ተባረክ ረህማን። ይሄም አንደኛ የሆነ ዕቃ ነው። ይሄ አርባ ሁለት ቁጥር ነው። ይሄ ደግሞ አርባ ሁለት ቁጥር ነው። አርባ አንዷ ቁጥር ይቺ ናት። ይሄ ለሶስት ትልልቆች ነው። ዘጠኝ ሺህ ብር በሶስት ሺህ ብር ሂሳብ ነው የገዛሁት ዕቃነቱን እንግዲህ ችዩልኝና ፍረዱ ማለት ነው። ማሻአላ ተባረክ ረህማን። ይሄ 3000 ብር ነው። ይሄም 3000 ብር ነው። ይሄም 3000 ብር ነው የተገዛው። ከዛው መቀጠል 39 ቁጥር ለወጣት ሴት የሚሆን ብላኛለች በጣም መውዳት ማከብራት ሴት ናት። ለሷ አሪፍ ነገር ይችላል ብላኛለች። ይሄንን 2000 ብር ገዝቼላታለሁ ማለት ነው። ጫማዋ ይቺ ጫማ ናት። ይሄንን 2000 ብር ገዝቼላታለሁ። ከዛ ለአምስት ዓመት ወንድ ልጅ የሚሆን ደግሞ 27 ቁጥር ጽድት ያለች ፏ ያለች ጫማ ይቺን 2000 ብር ገዝቻለሁ ማለት ነው። በጣም መሻላህ ተባረክ ረህማን፣ ጽድት ያለ ቀወላይ ደስ እያለኝ ነው። በነገራችን ላይ የሆነ ነገር ፎ ያለ ነገር ስገዛ ደስ ይለኛል እና ይህንን የገዛሁት ሁለት ሺህ ብር ነው። እዚህ ጋር ደሞ ለሰባት አመት ሴት ልጅ ቀሚስ ዛጋላት፣ ለዛ ቀሚስ አላባሽ የሚሆን ፎ ያለች ጫማ ጽድት ያለች መሻላ ተባረክ ረህማን የሆነች ጫማ ይሄን የገዛሁላት ደሞ ሁለት ሺህ ብር ነው። ብቻ ምን አለፋችሁ ጫማዎቿ እነዚህን የመሰሉ ስድስት ጫማዎች ናቸው ማለት ነው። እና እንግዲህ ጫማዎቹ ብቻ አስራ አምስት ሺህ ብር ፈጅተዋል ማለት ነው። 9000 የሶስቱ ጫማዎች 2000 2000 2000 ሳፊ 15000 ብር ነው ጫማው ብቻ የፈጀው ማለት ነው። እንግዲህ እናንተ የምትሰጡኝ አስተያየት ከወደዳችሁት፣ ላይክ ካልወደዳችሁት ደግሞ ዲስላይክን ብታረጉ አይከፋኝ ምክንያቱም የሰው ልጅ ሲሰራ ብዙ አይነት ነገር ያጋጥመዋል። የቻለውን ያክል ጥሩ ይሰራል ማለት ነው። እንግዲህ ጫማዎቻችንን እንደዚህ እናርጋቸውና ደግሞ ሌላ ስራ እንሰራለን ማለት ነው። እነዚህ እነዚህን ይመስላሉ ጫማዎቹ ማለት ነው። አጠቃላይ ስድስት ጫማ ነው የፈጀው፣ አስራ አምስት ሺ ብር ነው ማለት ነው። ከዛ ምን እናያለን መሰላችሁ የጸጉር በቻርድ ይደረግና ቻርድ ተደርጎ ከዛ እስካለቀ ድረስ ልክ እንደ ስልካችን የምንጠቀመው ለወንዶች የሚሆን የፀጉር ማንሻ ነው። የገዛው ላት 2500 ብር የሚገርም እቃ ነው። ፈትች ያሳያችኋሉ ቻርድ ፉል ነው። አሁን ግን ሲያልቅ የራሱ ቻርድ ላለው መቀየር ያለው የፀጉር ማንሻ ማለት ነው። ዘመናዊ የፀጉር ማንሻ ነው። ላሳያች ካርቶኑ አይት እንደምታዩት ይሄ ቻርድ ማረጊያው ነው። ይሄ ደግሞ መቀያየሪያው ነው። ይሄ አያይሄ መቀያየሪያው ማለት ነው። እዚህ ጋ ደግሞ እንግዲህ አላቅም ምን እንደሆነ አብሮ ያለ ነገር ነው። የራሱ ነገር ነው የሚሆነው ምንም ቻርድ ላይ ሰክታችሁ ምናምን አይደለም የሚሰራው። በቃ ይሄ አሁን እየተቀየረ ምናምን በደንብ ይሰራል ማለት ነው። እኔ ሀቂቃትን ተመችቶኛል። መሻላ ተባረክ ትማል ሲቀጥል ደግሞ እቃነቱ ደግሞ ቆንጆ የሆነ እቃ ነው ማለት ነው። ተመችቶኛል ከወደዳችሁት ላይ ካርጉት። ይሄ የጸጉር ማንሻ የተገዛው ሁለት ሺ አምስት መቶ ብር ነው ማለት ነው። ከዛ ስልክ አለ ኤም አስራ አራት ስልሳ አራት ጂቢ ማለት ነው። ከበር ስክሪን አራት መቶ ብር፣ ሁለት ሁለት መቶ ብር ከበሩ ይሄ ነው። ይሄ ሁለት መቶ ብር ነው ስክሪን ደግሞ ይሄ ከላይ የተለበሰው ነው ምን ብላኛለች መሰላችሁ? ፏንድ አረገው ማለት ቻርድ ሞልቼ እነዚህን እንድከፋፍትላት ምናምን አዛኛለች እንሻላ ከፍተዋለሁኝ። እዩት እንዲታያችሁ ማለት ነው። ስልሳ አራት ጂቢ በአራት ራት ነው ማለት ነው። በጣም ውብ የሆነ እኔ ለእናቴም እህቶች በሙሉ የያዙ ስልክ ይሄንን ነው ማለት ነው። እና በጣም ቆንጆ በቃ ከምነግራችሁ በላይ ጽዳቱን የጠበቀ ስልክ ነው። ዋጋው ግን እስከ ዛሬ እስከ ቻርድሉ ምናምን ሆኖ 15ሺ ነበር የምንገዛው። አሁን ስልኩ ብቻ ይሄ ብቻውን 15ሺ ብር ነው። ይሄ እንደገና ደግሞ 700 ብር፣ እዚህ ጋር ደግሞ ከበሩና ከበርና እንትኑ 400 ብር፣ ይሄን ይመስላል ማለት ነው። ስንትሆነ ሆነ መሰላችሁ 700፣ 400 ወደ 16300 ነው፣ እንደዛ አካባቢ ሆነ ማለት ነው። ብቻ እያንዳንዱ ስነግራችሁ ይሄ 700 ብር ነው፣ ቻርድ ማድረግ ኦሪጂናል ነው። ከዛ ስክሪን 200 ብር ከቨር 200 ብር ማለት ነው። በመቀጠል እንግዲህ የሱፍ ጣቃለን በጣም የሚያማመን ወላሂ ነው ምላች ሐባይቢ ይለያል። በቃ ማሻአላ ተባረክ ረህማን የሆነ የሱፍ ጣቃለን የዚህ ዋጋ ሜትር በ6 ከ50 ሂሳብ 9 ሜትር ነው። ወደ 5850 ብር ይሆናል ማለት ነው። አያችሁታ፣ ሶስት ሀባ ነው ለሶስት ወንዶች የሚሆን በጣም ተመችቶኛል። ወላ ሶስቱም ከለሮች እኔ የተመቹኝን ከለሮች የተመቸሽን ከለር ብላ በጣም ነጻነት ስለሰጠችኝ በነጻነት ፏ ያሉ እቃዎች ና የገዛውላት ማለት ነው። ከዛ ምናን ለመሰላችሁ ወደ ሴቶቹ ከመሄዳችን በፊት እዚጋ በቁጥር ባዘዘችኝ መሰረት ነው ጅንስ ሱሪ 31 ቁጥር አዛኛለች። እችን የምታዋትን ሸሚዝ ፏ ያለች ሸሚዝ እንግዲህ ይህንን የገዛሁት ጫማውን አይታችሁታል። ይህንን የገዛሁት ስንት ነው መሰላችሁ? ሰባት መቶ ብር ነው። ከዛ አራት መቶ ብር እቺን ቆንጆ የሆነች ቲሸርት እና ጂንስ ሱሪ ደግሞ አንድ ሺ አንድ መቶ ብር አያምርም? ማሻአላ ተባረክ ረህማን። በጣም ነው የሚያምረው። ይሄንን ገዝቻለሁ ማለት ነው። ከዛ ጃኬት አለን። ጃኬት ደግሞ ለትልቅ ሰው የሚሆን ነው። ይሄን ጃኬት የገዛሁት ሺ ስድስት መቶ ብር ነው የገዛሁት በጣም የሚያምር ማሻአላ ተባረክ ረህማን ጃኬት ነው ብቻ ይለያል። እንደምትወርዱት ተስፋ አድርጋለሁ እና ይሄ ጃኬት ነው በጣም ነው የሚያምር ማሻለ የገዛሁት ሺ ዘጠኝ መቶ ብር ነው ማለት ነው። በመቀጠል አልጨረስንም። እዚህ ጋር ማሊያ ብላኛለች፣ ኦሪጂናል ማሊያ ብላኛለች። ይሄ አንደኛ የሆነ ማሊያ ነው፣ ግን እዚህ ጋ ይሄ አዲዳስ ነው የሚለው ላኪን፣ ሌላም እነዚህ የሚደግፏቸው የኳስ ተጫዋች ልብሶች አሉ፣ ላኪን በጥራት ይሄን ያክልም ማለት አለየልኝም ዙሮ ሰዓትም እንደነገርኳቸው ሄደ እኔ ይሄንን አደረግኩላት ማለት ነው። የዚህ ዋጋ ሺህ ሁለት መቶ ብር ነው። ያኔ አራት መቶ አምስት መቶ እንደምንገዛው ማሊያ አይደለም። ይሄን የገዛሁት ሺህ ሁለት መቶ ብር ነው። ከዛ ለአምስት አመቱም ገዛሁለት ማሊያ አታምርም በይሰብ እንደው እቤት ቤት ራሱ ቢለብሱት ማሻላ ለልጆች ፎ ያለ ነገር ነው። ይሄንን የገዛሁት አምስት መቶ ብር ነው። በጣም ነው የምታምረው ማሻላ ተባርክረማል አያቸዋታ ይሄንን አምስት መቶ ብር ለአምስት አመቱ ሊገዛሁለት ለአምስት አመቱ ሙሉ ልብስ አለው። ጫማውን አሳይቻችኋለሁኝ። ይሄ ጅንስ ሱሪ የገዛሁት ስድስት መቶ ሀምሳ ብር ነው። ከዛ ሹራብ አረኩለት ማለት ነው። ሹራቡን የገዛሁለት ስድስት ከሀምሳ ሺ ሶስት መቶ ብር ይሆናል ማለት ነው። ከዛ ደግሞ ከፍ ላለ ወጣት የሚሆን ደግሞ ጅንስ ሱሪ፣ ይሄም ሺ አንድ መቶ ብር ነው። ጅንስ ሱሪ ሺ አንድ መቶ ብር ነው። ከዛ ምን አረኩለት? ቲሸርት አረኩለት እች 600 ብር ናት። ይሄ ደግሞ 700 ብር ነው። እንዴት አባቱ እንደሚያምር ወላ አጠይቁኝ። ሁሉም ፎ ያለ ነገር ነው አልሀምዱሊላህ የምገዛው። በመቀጠል ደግሞ እዚህ ጋር ለሰባት አመት ሴት ልጅ እንደነገርኳቸው ሽፎን ነበር የሚሆነው እና ሰዓት ጊዜ ምናምን በጣም ወረፋ ስለሆነ አሁን ሽፎን ሳይሆን ያረኩላት ይችን ቀሚስ ነው። ይችን ቀሚስ ደግሞ የገዛሁላት 2400 ብር ነው። የራሷ ታይታላት ማለት ነው። ከዛ ለሶስት ሴቶች የሚሆን ቀሚስ ሽፎን ቀሚስ አለ። እነዚህ ሽፎን ቀሚሶች ለየት ያሉ ናቸው። ሺ ሶስት መቶ ብርም እንደምንገዛቸው አይደሉም ለየት ይላሉ። ሺ አምስት ሺ አምስት መቶ ብር ሶስቱን አራት ሺ አምስት መቶ ብር ነው የገዛቸው። ክብደታቸውም ጥራታቸውም ይለያዩ ይለያያሉ ማለት ነው። እዩት። በጣም ቆንጆ ፋ ያለ እቃ ነው። ወላሂ ነው የምላቸው አንዱ ይሄ ነው ማለት ነው። አያችሁታ እንግዲህ ከወደዳችሁት ላይክ ማድረጋችሁን ሰብስክራይብ ሼር ማድረጋችሁን እንዳትረሱ። እነዚህ እንግዲህ አልባሳቶቿ እዚህ ጋር እንደምታውት በኋላ ፏ እስከማድረገው ድረስ እንደዚህ ሆኖ ጠብቀኝና፣ ጋቢ ማረሚያ ቤት ጋቢ የሆነ ጋቢ ከሁለት ቀን በፊት አይታችሁ ከሆነ ሐቂቃ ተመችቶኝ ነበር። እንትኑ እዚህ ጋር ያለው ይሄ ሁልጊዜም ስለምንገዛው ያን ነበር ላረግላት የፈለኩት ሊያኪን ያንን አላገኘሁትም። አጋጣሚ ሁለት ፍሬ ነበረ የለችም። ዝብያን ስቸው መጥቼ ነበረ የለም ማለት ነው። ያም ዋጋው 2500 ነው፣ ይሄም 2500 ብር ነው። እዩት፣ ማሻአላ በጣም ፏ ያለ እቃ ነው። የዚህ ዋጋ 2500 ብር ነው። እዚህ ጋር በተመሳሳይ 2500 ብር። እንደምትወዱት ተስፋ አረጋለሁ። 5000 ብር ይሆናል ማለት ነው። እንግዲህ ይህንን የመሰለ ፏፈሽ ያሉ ለበዓል የሚሆን ለቤተሰብ ስጦታ ገዝቼላታለሁኝ። ከወደዳችሁት፣ ላይክ እና ሰብስክራይብ ሼር ማድረግ እንዳትረሱ። ሰላማችሁ ይብዛ። አሰላሙ አለይኩም።